በኢትዮጵያ የመንግስት ሰራተኞች በተለይም የሙያ ማህበራት ያሏቸው ሙያተኞች በስርዓቱ ላይ የሚያሰሟቸው ድምፆች ከጊዜ ወደ ጊዜ እየጨመሩ ነው። በሰላማዊ ትግል ምዕራፍ ውስጥ በተለይም የኢትዮጵያ ጤና ባለሙያዎች የመብት ጥያቄያቸው ዙሪያ መቃወምና ማሳወቅ የሚለውን የትግሉ ምዕራፍ አልፈውት ትብብርን መንፈግ የሚለው ምዕራፍ ላይ ደርሰዋል። ከፊል የስራ ማቆም አድማው ወደ ሙሉ የስራ ማቆም አድማ በመቀየር ላይ ነው። ይህ በሰላማዊ ትግል ተስፋ ለቆረጡ ልዩ ክስተት ነው። ባለፉት ሰባት ዓመታት ከታዩ ንቅናቄዎች በአይነቱ ለየት ያለው እጅግ ስልጡንና ጥንቃቄ የተሞላበት የሐኪሞች ንቅናቄ አገር አቀፍ አጀንዳ ሆኗል። ኤምባሲዎች፣ ዲፕሎማቶች፣ አምነስቲ ኢንተርናሽናልን ጨምሮ ዓለም አቀፍ የመብት ተሟጋች ድርጅቶች በልዩ ትኩረት እየተከታተሉት ይገኛል። ይህን ተከትሎ አንጋፋው ፖለቲከኛ አንዳርጋቸው ጽጌ በጉዳዩ ላይ ያዘጋጀውን ወቅታዊ ጽሑፍ በጣና ትንታኔ መርሃ ግብራችን እንደሚከተለው ቀርቧል። እስከ ፕሮግራማችን ፍጻሜ ጣና ትንታኔ እንድትከታተሉ በመጋበዝ ወደ ጽሑፉ እናመራለን። ለመሆኑ ማን ነው የጤና ባለሙያተኞችን የደሞዝ ጭማሬ ጥያቄ የፖለቲካ ጥያቄ አይደለም ያለው? የዚህን ጽሑፍ ርዕስ የሚያዩ የአብይ አህመድ አገዛዝ ባለሥልጣናትና የዲጂታል ሰራዊት አባላት ምራቃቸውን ሲውጡ ይታየኛል። አላልናችሁም? ይኸው አንዳርጋቸውም ጉዱን አወጣው፣ የጤና ባለሙያተኞች ጥያቄ የፖለቲካ ጥያቄ ነው አለ ለማለት ሲዘጋጁ ይታየኛል አንዳንዶቹም ርዕሱን አንጠልጥለው ወደ ማህበራዊ ሚዲያ ሲሮጡ ይታየኛል። በቅድሚያ እነዚህን ሰዎች ተረጋጉ፣ የሚከተለውን በጥሞና አንብቡ ማለትን እሻለሁ። የጤና ሙያተኞች እየተራብነው ሥራ ስራ መስራት አልቻልንም፣ ለረሃብ ማስታገሻ የሚሆን የደሞዝ ማስተካከያ ይደረግልን የሚል ጥያቄ ማቅረብ የጀመሩት ዛሬ ሳይሆን ከዛሬ ስድስት ዓመት በፊት ነው። በዛን ወቅት እነዚህን የጤና ባለሙያተኞች የደሞዝ ጭማሬ ጥያቄ አቅርቡ እያለ ሲጎተጉታቸው የነበረ ተቃዋሚ እንዳልነበረ ግልጽ ነው። በዛን ወቅት ሌላው ቀርቶ የአብይ አህመድ አገዛዝና የህዋ ጸብ ገና አልተጠነሰሰም ነበር። ሐኪሞቹ ጥያቄ ያቀረቡለት የሀገሪቱ የፖለቲካ ሰዎችና እኔንም ጨምሮ የፖለቲካ ድርጅቶች አብይን አሻጋሪ ሙሴ የምንልበት የኢትዮጵያ እናቶችና አባቶች አብይ ክፉ እንዳይነካው ምስሉን በቴሌቪዥን ሲያዩ ምራቃቸውን እንትፍትፍ የሚሉበትና የሚጸልዩበት ጊዜ ነበር። ሰፊው የኢትዮጵያ ህዝብም ኢትዮጵያ አምላኳ ጥሏት አይ ጥላትም የተጠማችውን የሰላም የፍቅርና የይቅርታ ጥም የሚያረካ ልጅ ፈጣሪ ላከላት የሚልበት አብይም፣ በይቅርታ እንሻገር፣ በፍቅር እንደመር የሚል ድግምቱን የሚደግምበት ወቅት ነበር። አብይ አህመድ ሸሚዙን ጠቅልሎ በአደባባይ ሙስናን እዋጋለሁ፣ በየመንግስት መስሪያ ቤቱ የሚደረገውን ስብሰባና ለስብሰባ ተብሎ የሚወጣን የውሎ አበል፣ የአዳራሽና የመጓጓዣ ወጪ አስቀራለሁ የሚልበት ወቅት ነበር። የመንግስት ባለስልጣናት ኑሯቸው እንደ ኤርትራ መሪዎች የህዝቡን ኑሮ መምሰል አለበት። እዩት የሚኖሩበትን ቤት እዩት፣ እንዴት ቡና እንደሚጠጡ እዩኝ። ይህ ህይወታቸው ስላስደመመኝ በኢሳያስ መኖሪያ ቤት ቡናና የቡና ቁርስ አስተናጋጆኜ ሳገለግል እያለ በቴሌቪዥን ድርጊቱንና ቃሉን የሚያቀርብበት ወቅት ነበር። አብይ በፓርላማ ስብሰባ ላይ አፉን ሞልቶ አሸባሪው የኢትዮጵያ መንግስት እንጂ ኢትዮጵያ አሸባሪ ድርጅትና ዜጎች ኖራት አያውቅም፣ ያለማስረጃና ስርም መግረፍ ሰቆቃ መፈጸም ከዚህ በኋላ አይታሰብም መግረፊያ ቤቶቹ ወደ ሙዚየም የሚቀየራሉ፣ መግደል መሸነፍ ነው የሚልበት ወቅት ነበር። በዛን ወቅት ለአብይ ደሞዛችን በቂ አይደለም እየተራብን ነው የሚል ጥያቄ ያቀረቡለትን የጤና ሙያተኞች ከጥያቄያችሁ ጀርባ የፖለቲካ ሰዎችና እጆች አሉበት አላላቸውም፣ ሌላ ሌላ ነገር ቢላቸውም። ምክንያቱም በዛን ወቅት በአብይ አህመድ አገዛዝ ላይ አመፅ እንዲነሳሳ የሚፈልግ ማንም ኃይል አልነበረምና የሐኪሞቹ ጥያቄ የመኖርና ያለመኖር ጥያቄ እንጂ ሌላ የፖለቲካ ዓላማ አልነበረውም። ከስድስት ዓመታት በኋላ እነዚህ የጤና ባለሙያተኞች ተመልሰው የሚያነሱት የዳቦ ጥያቄ ከዳቦ አልፎ ፈጽሞ የፖለቲካ ሊሆን እንደማይችል የሚያሳየው መረጃ እነሆ። በስድስት ዓመት ውስጥ አንድ የዳቦ ዋጋ ምን ያክል ጨመረ፣ በዚሁ ዘመን የጤና ሙያተኞች ደሞዝ ምን ያክል አደገ የሚሉትን ጥያቄዎች በማንሳትና ለጥያቄዎቹም በሚሰጠው ምላሽ ውስጥ ነው መረጃው ያለው። የዛሬ ስድስት ዓመት በአዲስ አበባ ከተማ 100 ግራም ዳቦ በሁለት ብር ይሸጥ ነበር። በዛን ወቅት ራበን የደሞዝ ማሻሻያ ይደረግልን ብሎ የጠየቁ የጤና ባለሙያተኞች በስድስት ዓመት ውስጥ በደሞዛቸው ላይ የአንድ ሳንቲም ጭማሬ አልተደረገላቸውም። ባለፉት ስድስት ዓመታት ውስጥ የዳቦ ዋጋ ግን በሰባት እጥፍ ጨምሮ 14 ብር ሆኗል። ከዛም ሳይበልጥ አይቀርም። ጤፉም፣ ሽሮውም፣ የቤት ክራዩም፣ ውሃውም፣ መብራቱም፣ የመጓጓዣ ክፍያውም፣ ሌላ ሌላውም ከዳቦ ባልተናነሰ ዋጋ ጭማሪ አሳይቷል። ይህ ሐቅ የሚጠቁመው የዛሬ ስድስት ዓመት ያለምንም የፖለቲካ ድርጅት ወይም ግለሰብ ጎትጓችነት የደሞዝ ጥያቄ ያቀረቡ ሰራተኞች ዛሬ ከቀደመው ዘመን የባሰ ሰባት ጥፍ ረሃብ ውስጥ መገኘታቸው ነው። በመሆኑም እነዚህ ሰራተኞች ዛሬ የደሞዝ ጭማሪ ለመጠየቅ የነፃነትና እኩልነትን የእናትን ወይም የኢሃፓን ወይም የኦፌኮን ወይም ሌሎችም መተንፈስ የተሳናቸውን ተቃዋሚ ፓርቲዎች ወይም የፋኖን ወይም የኦላን ወይም የኦብነግን ወይም የሕወሓትን ወይም የኢሳያስን ወይም የአልቡርሃንን የሐሰን ሼክ መሐመድን፣ የእስማኤል ዑመር ጉሌን ወይም የአልሲሲን ጉትጎታ ያስፈልጋቸዋል ብሎ መጠየቅ ተገቢ ነው? መልሱ አያስፈልጋቸውም፣ የኑሮ ስቃያቸው በራሱ በቂ ነውና። ይህ እውነታ አገዛዙ የሐኪሞቹን ጥያቄ ፖለቲካዊ ለማድረግ የሚያደርገው ጥረት አሳፋሪ መሆኑን ያሳየናል። የጤና ሙያተኞች የዛሬ ስድስት ዓመት ተርበናል ብለው ጥያቄ ካቀረቡ አሁን ባለው እጅግ አስከፊ የኑሮ ውድነት ለአብይ አህመድ አገዛዝ የሚያስተላልፉለት መልእክት ተርበናል ስንልህ አልሰማህም እና ልንበላህ ነው የሚል ቢሆን እንኳን አላሉም እንጂ የሚያስገርም አይሆንም ነበር። ሐኪሞቹ ግን ሕግን ሰላማዊነትንና ጨዋነትን መሰረታቸው አድርገው አገዛዙን በቃን ከዚህ በላይ መሄድ አልቻልንም፣ የዛሬ ስድስት ዓመት ለጠየቅንህ ጥያቄ መልስ ስጠን ነው ያሉት። መንግሥት ይቀየር አብይ ከሥልጣን ይውረድ አላሉም። ጦርነት እያካሄድክ የምታቆስለውን ሕዝብ እና ድሃ ወታደር በባዶ ሆዳችን ማከም አቅቶናልና የስራ ጫና እንዲቀነስልን ጦርነት አቁም አላሉም። በየእስር ቤቱ ሰቆቃ እየፈጸምክባቸው ወደ እኛ እየላከ ስቃያቸውን እያየን እንድንሰቃይ ያለችንንም የተጨናነቀች የስራ ጊዜ ለሌሎች በሽተኞች እንዳናውል አታድርገን አላሉም። ሆስፒታሎችና ክሊኒኮች በድሮንና በከባድ መሳሪያ አትደብድብ የስራ ባልደረቦቻችንም አትግደል አላሉም። የህክምና መሳሪያና የመድኃኒት እጥረት ያስከተለውን ስራችንን በተገቢ ደረጃ እንዳንሰራ ያደረገውን ህዝባችንን ለስቃይ እየዳረገ ያለውን ችግር ለማቃለል በ300 ሚሊዮን ብር የልጆቻቸውን ሰርግ የሚደግሱ ለአንድ ሰርግ 25 ሰንጋ በሬ የሚያርዱትን የባለሥልጣናቶችህን የህዝብ ሀብት ዘረፋ ወንጀል አስቁምልንም አላሉም። ሌሎችም ብዙ ሊባሉ የሚችሉ ነገሮች እንዳሉ ባይጠፋቸውም ሌላ ያነሱበት ጉዳይ የለም። ጥያቄያቸው የፖለቲካ ስላልሆነ ራበን፣ ዳቦ መግዣው ላይ ትንሽ ፍራንካ ጣል አድርግልን የሚል ልመና ነው የያዙት። ጤና ባለሙያዎቹ እንደ ማንኛውም ዜጋ የፖለቲካ ጥያቄ ማንሳት መብት ያላቸው ቢሆንም ይህንም መብት እርግፍ አድርገው ትተው ጥያቄያችን የፖለቲካ አይደለም ብለው በአደባባይ አውጀው ነው ጥያቄያቸውን ያቀረቡት። በዚህ ደረጃ የዜግነት መብታቸው እንዳይጠቀሙ አድርጎ ጥያቄያችን የፖለቲካ አይደለም እንዲሉ በፍርሃት ቆፈን ውስጥ የጨመራቸውን አረመኔ አገዛዝ ማፈር ሲገባው ጭራሹኑ አይን አውጥቶ ጥያቄያችሁ ፖለቲካዊ ነው፣ ከጀርባው የፖለቲካ ድርጅቶችና ሰዎች አሉበት ሲል ሀፍረት አይሰማውም። እንደ ኢዜም አይነቶች የፖለቲካ ድርጅቶች ደጋፊዎቹና የሚዲያ ሰራዊቶችም አይን ቀቅለው የበሉ ሀፍረተ ቢሶች ስለሆኑ ይህንን የአገዛዙን ክስ እንደ በቀቀን ሲያስተጋቡት አያፍሩም። የፖለቲካ ድርጅቶችና የሐኪሞቹ ጥያቄ በሌላ በኩል ግን የጤና ባለሙያተኞች ጥያቄ እነሱ የፖለቲካ እንዳልሆነ የተናገሩት እንደተጠበቀ ሆኖ የፖለቲካ ድርጅቶች እንዴት ሊያዩት ይገባል የሚል ጥያቄ መነሳት ይኖርበታል። ሲጀመር የጤና ሙያተኞች ጥያቄያችን የፖለቲካ አይደለምና ማንም የፖለቲካ ድርጅት ወይም ግለሰብ አስተያየት መስጠት አይችልም የማለት መብት እንደሌላቸው መታወቅ አለበት እነሱም አላሉም። የፖለቲካ አይደለም የሚለውን አቋማቸውን ግን በግልጽ አስቀምጠዋል። ሐኪሞቹ የሚኖሩበትን ሀገራዊ ሁኔታና ያገዛዙን ባህሪ የሚረዳ ማንም የፖለቲካና የፖለቲካ ያልሆነ ሰው አይፈርድባቸውም። ሆኖም ግን ራሱን የፖለቲካ ሰው ወይም ድርጅት አድርጎ የሚያቀርብ አካል ጤናን የመሰለ ወሳኝ የማህበራዊ አገልግሎት ችግር ላይ ሲወድቅ ገና ለገና በዚህ ጉዳይ ላይ አስተያየት ብሰጥ መንግስት የጤና ሙያተኞችን ጥያቄ የፖለቲካ ያደርግባቸዋል በሚል ሰበብ ወይም ፍራቻ አስተያየት ከመስጠት ወይም ለችግሩ መፍትሄ የሚሆኑ ሀሳቦችን ከማቅረብ ቢቆጠብ አሳፋሪ ነው የሚሆነው። ምክንያቱም የፖለቲካ ተፈጥሯቸው አይፈቅድላቸውምና ይፈቅድልኛል የሚሉ ካሉ መዘዙን እንመልከት። ነገ ጠዋት መምህራን ተነስተው ኑሮ ተወደደ ችጋር ጠበሰን ቢሉ ወታደሮች ተነስተው መሞትና መግደል በቃም ቢሉ፣ የፋብሪካ ሰራተኞች ተነስተው አቅማችን በረሃብ አለቀ መስራት አልቻልንም ቢሉ፣ ነጋዴዎች ግብሩ በዛብን ቀንሱልን ቢሉ፣ ሕዝብ ተነስቶ መዘረፍና በመልካም አስተዳደር እጦት ጎበጥን ቢል፣ ይህን የሕዝብ ጥያቄና ሮሮ ሰምተን ለሚታዩ ችግሮች መፍትሄ ብናቀርብ የተጠያቂዎቹን ጥያቄ ፖለቲካ ያደርግባቸዋል በሚል ተልካሻ ምክንያት አንድ የፖለቲካ ድርጅት ወይም ግለሰብ ዳር ይዞ ቆሞ የህዝብን መከራ እንደ ሲኒማ ሲመለከት ነው ወይ የሚል ጥያቄ ያስነሳል ይህን አይነት ጥያቄ በአዎንታዊ መልኩ መመለስ ከፖለቲካ ድርጅቶች ምንነትና ማንነት ጋር የሚጻረር ነው የአንድን ማህበረሰብ የፖለቲካ የኢኮኖሚ የማህበራዊ የደህንነት ጥያቄዎችና ችግሮች እየመረመሩ አስተያየት ከመስጠት ፖሊሲ ከመቅረጽ መፍትሄ ይሆናሉ ብሎ የሚታሰቡ ሀሳቦችን ከማቅረብ ውጪ የፖለቲካ ድርጅቶች የማንንም ጎፈሬ ለማበጠር አይደለም ወይ ወደዚህ ዓለም የመጡት የሚያበጥሩት ጎፈሬ በሙሉ ፖለቲካዊ ነው ስለዚህ ትልቁ ጥያቄ የሚሆነው የኢትዮጵያን የጤና ሙያተኞች ጥያቄ አስመልክቶ የሀገሪቱ ፖለቲካ ድርጅቶች አቋም ምን ይሆናል ነው። የፖለቲካ ድርጅቶች በግልጽ በአደባባይ አቋም መያዝ፣ የመፍትሄ ሀሳባቸውን መግለጽ አለባቸው። በዚህ ረገድ በኢትዮጵያ ውስጥ የሚገኙ የፖለቲካ ድርጅቶች እያመነቱን ቢሆን አቋማቸውን መግለጽ ጀምረዋል። ይህም በማድረጋቸው ተገቢውን የሆነ የስራ ኃላፊነትና ግዴታቸውን እየተወጡ ስለሆነ ሊመሰገኑ ይገባል። አቋማቸው የጤና ሙያተኞች ጥያቄ ፍትሃዊ ነው አይደለም ከሚል የሚጀመር መሆን ይኖርበታል። የነጻነትና እኩልነት የእናት የኢሃፓና ኦፌኮን የመሳሰሉ ፓርቲዎች በተወሰነ ደረጃም ቢሆን ከጤና ሙያተኞች ጎን ቆመዋል። በሌላ በኩል ግን ይህ ዘርን እምነትንና ሌላንም ህዝብን መከፋፈያ መሳሪያ ተጠቅሞ በመከፋፈል ማዳከም እንደማይቻል ሆኖ የተነሳ የጤና ሙያተኞች ጥያቄ ሌሎችን የተራቡ የማህበረሰብ ክፍሎችንም ጭምር አነቃንቆ የአብይን አገዛዝ ችግር ላይ ይጥለዋል ብሎ የሰጉ እንደ ኢዜማ አይነት ድርጅቶች አሳፋሪ አቋም ሲወስዱ ታይተዋል። በብልጽግና ቋንቋ የጤና ሙያተኞችን ፍትሃዊ ጥያቄ የሌሎች የፖለቲካ ድርጅቶች ሴራ አድርገው ሲያወግዙት ተስተውሏል። ብልጽግና ከተንኮታኮተ እንደ ኢዜማና እንደ አብን ያሉ ድርጅቶች እንኳን እንደ ፖለቲካ ድርጅት መትረፍ ሳይሆን መሪዎቻቸው በሰላም የሚኖሩበት ሁኔታ በኢትዮጵያ ውስጥ ሊኖር እንደማይችል ያውቁታል። ስለሆነም እነዚህ ድርጅቶች እንደ ብልጽግና ፓርቲ የተሸበረ መግለጫዎች ቢያወጡ አይገርምም። ውሻ በበላበት ይጮኋል ነውና፣ ለገዢው ፓርቲ በወዶ ገብ ግርድና ከገቡት እንደ ኢዜማና አብን የመሳሰሉ ድርጅቶች ውጭ ያሉ የፖለቲካ ድርጅቶች የጤና ባለሙያተኞችን ጥያቄዎች በማጤን በጊዜያዊነት መፍትሄ እንዴት ሊያገኝ እንደሚችል፣ ወደፊት በቋሚነት እንዴት ይቃለላል የሚሉ ነጥቦችን ያካተተ መግለጫዎችን መስጠት ይጠበቅባቸዋል። ይህ ከኑሮ ውድነት ጋር የተሳሰረ ጥያቄ የጤና ባለሙያዎች ብቻ ጥያቄ አይደለም። የመምህራኑ፣ የፋብሪካ ሰራተኛው፣ የመንግስት ሰራተኛው፣ የወታደሩ፣ የፖሊሱ፣ የዝቅተኛ ነጋዴ፣ የሌሎችም የኑሮ ውድነት የደቆሳቸው የማህበረሰብ ክፍሎች ጥያቄ መሆኑን ላገዛዙ ማስገንዘብ ይኖርባቸዋል። ኑሮ ውድነት ለሚያሰቃያቸው ወገኖች በሙሉ የጤና ሙያተኞች ወንድሞቻችሁንና እህቶቻችሁን አግዙ፣ ድምፅ ሁኗቸው፣ የሚል ጥሪ የማቅረብ መብት አላቸው፣ ግዴታም አለባቸው። ኢኮኖሚውን በደንብ ተንትነው የህዝቡን የኑሮ ውድነት ለማቃለል መንግስት ገንዘብ ከየት ማግኘት እንደሚችል በመረጃ ላይ የተመሰረተ አማራጭ ሀሳብ ማቅረብ አለባቸው። ተቃዋሚዎች ስልጣን ቢይዙ ይህንን ልጓሙ የተበጠሰውን የኑሮ ውድነት እንዴት ሊያስቆሙት እንደሚችሉ ፖሊሲያቸውን ለህዝብ ማጋራት አለባቸው። እንዲህ አይነቱን አቋም መውሰድ ህጋዊና ሰላማዊ ትግል ለሚያደርጉ ድርጅቶች ብቻ የተሰጠ መብትና ግዴታ አይደለም። የፖለቲካ ግብ አለን ብለው የሚያስቡ የትኞቹም በአመፃ አገዛዙን የሚገዳደሩ ድርጅቶችም መብት ነው። እንዲህ አይነት ትልቅ አገራዊ ጉዳይ በሚነሳበት ወቅት ጉዳዩን እንዴት እንደሚያዩት በአደባባይ መናገር አለባቸው። የአማራ ፋኖ ሁለቱም ድርጅቶች፣ የኦሮሞ ነጻነት ሰራዊት፣ የኦጋዴን ነጻ አውጪ ድርጅት በዚህ ጉዳይ ላይ አቋማቸውን ግልጽ ማድረግ አለባቸው። ጦርነት በሌላ ስልት የሚከወን ፖለቲካ ነውና የጠመንጃ ትግል የሚያደርግ ድርጅት ነኝ በሚል ሰበብ በሕክምና ባለሙያተኞች ጥያቄ ላይ አቋም ከመውሰድ ማምለጥ አይቻልም። መሳሪያ ተሸክሞ በረሃ ለበረሃ የሚንከራተተው ታጋይ እናቶች፣ አባቶች፣ እህቶች፣ ወንድሞች፣ ልጆች፣ የቅርብና የሩቅ ዘመዶች ሕክምና የሚያገኙት በእነዚህ በጭካኔ በተገፉ መብላት በተሳናቸው የጤና ባለሙያተኞች መሆኑ መረሳት የለበትም። ጉዳዩን ከፖለቲካ ወደ ሞራልም ከፍ የሚያደርገው ይሄ ነው። የጤና ባለሙያተኞች ጥያቄያችን የፖለቲካ አይደለም ብለዋል። እኔም እንዳልሆነ የዛሬ ስድስት ዓመት ጥያቄው አብይ ክንፍ የቀረው መልአክ ሆኖ በሚታይበት ወቅት የቀረበ መሆኑን በማሳየት አረጋግጫለሁ። በሌላ በኩል ግን ይህን የጤና ባለሙያተኞች ጥያቄ የፖለቲካ ድርጅቶች ማስተጋባትና በፈለጉት መንገድ መተርጎም፣ መግለጽ መብታቸው ነው። ሲፈልጉ የፖለቲካ ተቋማቸውን እንደ ብልጽግና፣ እንደ ኢዜማ በማስፈራሪያና በማጭበርበሪያ እያሽሞነሞኑ መግለጽ ይችላሉ። ከዚህ አይነቱ ነውረኛ አካሄድ መራቅ ከፈለጉ የጤና ሙያተኞች ፍትሐዊ ጥያቄ በአግባቡ እንዲመለስ ከሙያተኞቹ ጎን መቆም፣ ህዝብም በጋራ ተነሳስቶ ለሐኪሞቹ ጥያቄዎች አገዛዙ ፍትሐዊ ምላሽ እንዲሰጥ ከጤና ሙያተኞች ጎን በጋራ እንዲቆም ጥሪ ማቅረብ ይኖርባቸዋል። የሀገሩ ገዢዎች ራሳቸውን እንኳን ሲያማቸው የት እንደሚሄዱ ይታወቃል። የጤናው ዘርፍ ቀውስ እነሱን አይመለከታቸውም፣ ከማንም በላይ ቀውሶ የሚጎዳው ራሱን ህዝብን ነውና፣ አገዛዙ ሐኪሞችን ማሰር ማንገላታትና መደብደብ አቁሞ ለጥያቄያቸው አስቸኳይ መልስ እንዲሰጥ ህዝብም የአገዛዙን ማንቁርት ማነቅ ይገባዋል።